ቀጣዩ ነገር የመለስልኝ በቂ ነው፣ ለመናገር በቂ ነው ስልሽ፣ ከዚህ ብዙም ዲቴይል ብዙም አልጠብቅብሽም። ቀጣይ ነገር የምጠይቅሽ ነገር ታዲያ አሁን እሺ፣ እግዚአብሔር አሁን ፈጣሪ አለ በሚለው ተስማምተናል ሽ

ተግባብቶ ማለፍን በጣም የምወድ ሰው ነኝ። አብሶ ስነ ምግባር ካላቸው ሰዎች ጋርና የኔ ደጋሎፍ ላይክዋይዝ እስልምና ላይ ያለው ጋድ ኦፍ ኢስላም ሁሉም ሰውን ክሬይት ያደረገው ነው። ጭንቅላታችን አስተሳሰብን የስም ነገር በጣም የገዛይ ነገር ከእስልምና እንዳልኩ ከብዙ ሪሰርች በኋላ ነው። እኔ ሙስሊም ሆናለሁ ብዬ አይደለም እስልምናን ኮሽን ማድረግ የጀመርኩትኝ። ምናልባት አንድ ጓደኛም ስለ ሌላ ጊዜ አሁልት ያዩ ኦልድ ስቶሪ፣ ግን ለጥያቄ ለመጠያየቅ ነበር ፎረ ኖሌጅ ነው። እና እስልምናን ጭራሽ አላውቀውም ነበረም የራሴ አንድ ሰው ያስገኘው የራሱን አምላክ ክሬት ያደረገበት ስለሆነ እንደውም ላይክ ሞር ኦፍ ሃይማኖትን አድርጌ አልወስደውም ነበር። ቲቢ አነስት አይደለም። ብዙ ሃይማኖቶችን ሪሰርች ሳደርግ ቡድሃ በል ስተር ስሜን ታብሊት በል ወቴቨር ሪሰርች ማድረግ ያለብኝን ቦታዎች ሪሰርች ሳደርግ ናት እዝላም ከዛታ ነቢዩ መሐመድ ስለ ላ ስማር ፐርሰን ሪሊጅን ስ ኮል ስ ጋድ አላህ ናሬት ያደረገውን የእሱን ስቶሪ ሰዎች ባይንድ ያደርጉት በተለያየ ፎርሞች ተጠቅሞ እዚህ ጋር ደረሱ ብዬ ስለማስብ ስለነበር አድድን ጎዲ ጋር ኦፍ ኢስላም እንዳልኩ ከቆምኩበት አንጻር የነበርኩበት ሰዓት አንድ ፈጣሪ ያለ ቅድም ያልከኝ የቲስት ጥያቄ አቁሜ ጨርሼ ከክደት ኦፍኮርስ ዜር ኢዝ ክሬተር በቃ ቲንስቶንክስ ሪሰርች አረኮይ ት አብሰርድ በሆነ መልኩ እና በጣም ጎበዝ የምላቸው እንትን ሰዎች መጨረሻ ላይ አናውቅም የሚል መልሶችን እንደገና ቴሪ ቤዝ ያደረገ ቴሪ ነው። የምድርን ክሬት የተደረገበት ወይ ሰው ልጅ መጣ ተብሎ የሚታሰብበት መልኩ ስትል የአንድ ግለሰብ ቴሪ ቤዝ ያደረገ ነው የሚቀየር ሌላ ጎበዝ ደግሞ የእሱን ደግሞ አሳደገው በሚለው መልኩ ሳይንስም ይሄዳ አላቅ ማለቱን ኤፕሪሺዬት ዘም በጣም ኤቲስ ጓደኞች ስትላሉኝ የማከብርላቸው ያንን ሀሳብ ወደዚህኛው ነው ትቼው ስመጣ የእነሱ ጓደኝነትን ሳይሆን ልኩት ሀሳቤ ወደ ሌላ ማደግ ጀመረ። ስፒሪቹዋሊቲ ወደሚላላል መንፈሳዊነት ምንድን ነው? የመንፈስስ ባለቤት ማይንድ ጭንቅላት ውስጥ ምን አለ ኮንሸስ ሰብኮንሸስ ምናምን ማይንድ ውስጥ ያሉት አሰራሮች ፋንክሽኖች፣ በምን በጣም ፍልስፍና ውስጥ ከባኝ የፍልስፍና መጽሐፎችን ማንበብ እነ ኦሾንበል እነ ማንበል ፎከስ ወደዛ አለ አይደል፣ ጊዜን ወደ ፍልስፍና አመዘንኩኝ። ያ ጥሩ የመራኝ ነገር ምን መሰለ? ኦፍኮርስ ባልካድክ ሰማይን አይተ ፈጣሪ እንዳለው ምድርን አይተ ራስን የአፍንጫ ቀዳዳና አይኖችን አይተ ይህንን ነገር ሊያስገኝ የቻለበት ትሩ ፕሮሰስን ብትል ኤግ ኤን ስፐርም ልክ ሲገናኝ በሳይንስም ሄደ ካየኸው ብልጭታው ይታያል፣ አደለ ያ አስጀማሪ ሶልት ሶል ነው አደለ። ያቺ ነፍስ በላት በኛ ያቺ ኮርን ጥያቄ ያቺ ናት ለእኔ ሶል፣ ያቺ ልክ ብርሃን። ስፐርም እና ኤግ በመገናኘቱ ብቻ የሰው ልጅ ሰው አልሆነም ወይ? ፍጥረቴ ልክ ሲጀምር ዳ ላይት ስፓርክ

የተማርሽው እንደዚህ የፍላሶፊ ነገር ነው። ሰኪላርት ላይ ፊላሶፊ አይደለም። የተወሰነ ነርሲንግ ኮርት፣ ሳይኮሎጂ አለ፣ ሆቴል ማኔጅመንት፣ ሌላ ፊልድ ንግ ኮንስትራክሽን ወይ ሌላ ነገር። ማለት ተመችተሽኛል፣ ካን ቶክ ቱ ዩ። ጭፍን ሃይማኖተኛ ማውራት አልችልም። ለምን? ጭፍን ሆኖ የመጣውን ሰውዬ ፎርቲ ፋይቭ ዲግሪ እንኳን ትንሽዬ ከፈት ካላደረገ ለማውራት ከባድ ነው። አሁን አንቺ ጎበዝ ነሽ፣ ጥሩ እንትን ያለሽ፣ እስልምና መምረጥሽ መብትሽ ነው። በተረፈ ግን ሪሰርች ለማድረግ የሞከርሽበት ፋይናሊ ኤንድድ አፕ ዊዝ ኢስላም ሪሊጅን ደርዝ ሪዝን እኔ ግን ይህን እጠይቅሽ ክርስትናን ለምመረጥ ከአንተስ በእኔ ቦታ እስቲ ልጠይቅ ብለሽ ወደ እኔ ብታዞሪ በስጋይን አምላክን አይተ ብትኝ ም አይቻው አላቅም መልክም አይቻ አላቅም ሰይጣንም አይቻ አላቅም። መንግስት ሰማያት የሚባለውን አንዳንድ ሰዎች በራይ ሄጀ መጣ የሚሉ ሰዎች አጋጥመውኛል። እኔ ምንም አይቻ አላቅም የረባህልም አልም ያላቅም ምንም ነገር ግን እኔ በእውቀትና በምነት ነው መመራት የምፈልገው። ርት እውቀት ነው የምፈልገው መረዳት መንፈሳዊ እውቀት እንዳለ ሁሉ ቁሳዊ እውነትም አለ የናራል እውቀትም አለ።

ስለዚህ በአንድ ፊት አይቼው አላቅም ብዬሻለሁ። አይተህ ካላወቅህ ታዲያ ምንድን ነው የምትቀባጥረው? አንድ ቀስ ሰምተውም አታውቀው ነው። አይተህ አይቼው አላቅም ብላል ምን የምታወራው ብሎ ሰንባዴ ቢጠይቀኝ ሌላ ነገር ማምጣት አለብኝ ማለት ነው። አትሊስት በተከተልኩት ኢየሱስ ክርስቶስን በጠራሁበት እሱን በተከተልኩባቸው ጊዜያቶች ውስጥ አውጥቼ መናገር የማልችለው ቴስት ያደረግኩት ህይወት አለ። ቴስት ያደረግኩት ሰላም አለ ቴስት ያደረግኩት የህይወት ለውጥ አለ። ድናይ ማድረግ የማልችለው ቢዮንድ ላይክ ሂውማን አንደርስታንዲንግ ኮምፕሪሄንድ በማይደረግ አይነት መልኩ እኔ ብቻ ቴስት ያደረግኩት የህይወት ሰላም አለኝ። ያገኘሁት እውነት ድናይ የማላደረገው ነገር ስላለ ዳ አሁን ይሄን ነገር ላንቺ ባወራለሽ፣ አንቺ አሁን ወደ ሙስሊም ስለገባሽ ኢየሱስ ክርስቶስ የሱን ሳክሪፋይስ እናን ባወራ ሜይ ቢ ዳዘን ኮንቪንስ ዩ አገን ሶ ዩ ደውነ ጎ ባክ ቱ ማለት የምችለው ዓይንህ ላይ የሆነ ነገር ሆንሃል መሰለኝ። ምን እንደሆንክ አላውቅም። ከእኔ ጋር ነው እነሱ ጋር ነው አይደል? እኔ እየሰማሁህ ነው። ዓይንህን ሰሞኑን ትንሽ ችግር ነበረብህ። ምን እንደሆንክ አላውቅም አላውቅም። ልጽፍልህ ፈልጌ ነበር። እኔ እንኳን አለሁ አይኔን የታመምኩት እኔ ሀሰን ነኝ፣ አውስትራሊያ ያለሁት። አይኑን ያመመው ወንድማችን ሁሱ ነው። ኡስታዝ ሁሱ ዱባይ ነው ያለ። ነው እንዴ አንተ መስለኝ ነው አንተ መስለኝ ሳልጽፍለት ናመም ብዬ አወዝገና ሰይ ሰምቲንግ እና እሱንም ቢሆን እንግዲህ አላህ ይማረው። አንክ ኦፕሬሽን ያን ነገር አድርጓል መስለኝ። ተመሳሰላችሁብኝ እኮ እሱ ብዙ ጊዜ ያው በቪዲዮ ይገለጻል። እኔ በቪዲዮ አልገለጽም፣ ከአንተ ጋር ሳዋራ ግን በቪዲዮ የመገለጽ ችግር የለብኝም። ስለመልካችሁ ትመሳሰላላችሁ። እችን ፒክቸርህን አይቼ እኮ ነው ደብረ ጽዮን የምትመስል ፒክቸር አስቀምጣ ያልኩህ ባለፈው። ብሉጃ ግብረ ሚካኤል አልሐምዱሊላህ። አይ ወጋችሁን እየሰራ ነበር። በሉ እንትን ከልጅቷ ጋር እንትን ተመችታኛለች። መጀመሪያ እኔ ዝም ብዬ እየቀለድኩ እችን ቆንጆ መርጣችሁ የወሰዳችሁት ለምንድን ነው እያልኳት ነበረ። ዛራ አይ እስልምና እኮ የቆንጆና የጀግና እንትን ነው አለች ማለት ነው። ይሁንልሽ አልኳት። ለሁሉም እችን ቆንጆ ልጅ መልሱልን እያልኩ ነው። በሉ እናንተ አውሩ። እኔም ሀፍት ጎ ጉት ስዩ ጉት ቶክ ቱዩ ስንሽ ማን ነው ወይ ናይ ስሚሪኝ ሁኔም ስለሰማው ብዙ ሰማህ የምፈልገው ኔትወርክ ያ ኔትወርክ ሲስተካከል ቁጭ ብለን ቢውል ዲስከስ ሞር የአንተንም ሳይድ ኦፍ ዋዩ ቢኬም ክሪስቲን ዋዩ ስትል ክሪስቲን ምና የሚለውን ጥያቄዎችም ያነሳ፣ እኔም ጋር ደግሞ ስትል ያልመለስኩል እስልምናን ስትል አዶር አድርጌ አላህ ነው አምላኬ ያልኩባቸውንም ነቢይ መሐመድ ሰለላሁ አለይሂ ወሰለም ነቢይነታቸውን የተቀበልኩባቸውን ሪዝኖች እንዲሁም ኢሳ አለይ ሰላምን ጨምሮ ሁሉንም የነቢያት ሃይማኖትን የያዝኩበትን ዲስከስ እናደርጋለን። ሞሮፍ ግን ያው ስለ ስነ ምግባርህና ስለመጣኸው ስላሳየን እንትንና አላፈፓንቺ ጋር ነው እንግዳ ይሆንኩት እንጂ እኮ እነዚህ ልጆች ጓደኞቼ ናቸው። በጣም የአውስትራሊያው ወንድማችን ሀሰን ዛራማ ዛራ ያው ዛራ አንዳንዴ ኤነሚ ነች ለእኔ፣ አንዳንዴ ወዳጅ ነች። ያው ስትል ፍሬንድስ እንዋዳለን

ወል በረጅም ጊዜ ስላገኞች ዛሩይም፣ ወንድምዬ አሰላሙ አሌይኩም ወራህመቱላሂ ወበረካቱህ፣ እንዴት አመሸህ? ዋሌይኩም ሰላም ወራህመቱላህ